አልባሰዋለ አረፋ ልብስ ግዙ ዶ አረግላቸዋለሁ። ሴት ልጅ ያለቀሰችበትን ወንድ የምታገቡ እህቶቼ ከእክራም ህይወት ልትማሩ ይገባል ማለት ነው። አይ እኔን ከእሷ የበለጠ ስለሚወደኝ ነው እያላችሁ የሰውን ትዳር አፍርሳችሁ ወይም ደግሞ ሴትን ልጅ አስለቅሶ የመጣን ወንድ የምታገቡ እህቶቼ ወላሂ ከዚህን ነገር ብዙ ልንማርበት ይገባል ማለት ነው። ባካቸው ይህንም ቪዲዮ ላይክ ሼር አድርጎት ቪዲዮን እስከ መጨረሻ በማዳመጥ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ በረካቱ ቤተሰቦቼ እንዴት ናችሁ? ሰላም ናችሁን? የገብሉ ሰላም ነው። አላህ ሱብሃነ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲሱ ቪዲዮ መጥቻለሁ ማለት ነው። ሀባይቢ በስደት ሀገር ላይ ሆናችሁ አላህ ከእንደዚህ አይነት ፈተና እና ከእንደዚህ አይነት ነገር አላህ የጠብቃችሁ ከሀገራችሁ በሙሉ ጤንነት ወጥታችሁ እንዲሁም ሰርታችሁ ፍሬ አፍርታችሁ ወደ ሀገር ገብታችሁ በደስታ የምትኖሩበትን ህይወት አላህ ይስጣችሁ ይላለሁኝ። እና ዛሬ ይዤላቸው የመጣሁት መግቢያ ላይ እንደሰማችሁት እና ሴት ልጅ ያለቀሰችበት ሴትን ልጅ በድሎ ሴትን ልጅ አሰቃይቶ ልጆቹን በትኖ የሚመጣን ወንድ፣ አይ እኔ የነገ ቀን እኔን ስለሚወደኝና የነገ ቀን የተሻለ ህይወት ከሱ ጋር ይኖረኛል ይስተካከላል፣ ስለዚህ የመጀመሪያ ሚስቱን ስለማይፈልጋትና እኔን ስለሚወደኝ ነው እያላችሁ የሰውን ትዳር አፍርሳችሁ ወይም ደግሞ እሱ ቤቱን አፍርሶ በትኖ መጥቶ እኔ አንቺን ነው የሚፈልገው መጀመሪያ ሚስቴን አልፈልጋትም አልወዳትም ብሎ ልጆቹን በትኖ ነው እንደመጣ እያወቅሽ የእሱ ሕይወት ላይ የምትገቢ ሴት ማለት ነው። የነገ ቀን እኔ ላይ ምን ይደርሳል የሚለውን ነገር ቆም ብለሽ ልታስቢ ይገባል ማለት ነው። ገብቶሻል። እና እህቶቼ ማለት ነው፣ በተለይ በአሁኑ ሰዓት ላይ ብዙ ሴቶች ወላሂ ከመቶ ዘጠና ምናምኑ የሰውን ትዳር ማፍረስ እንዲሁም ትዳር እንዳለው እያወቁ ወንድ ልጅ የሚያወሩ ባለ ትዳር መሆኑን እያወቁ እነሱን ያችን ፈቶ እነሱን እንዲያገባቸው የሚፈልጉ ሴቶች አሉ። ማነው በተለይ ደግሞ ያገባን ወንድ ነው የሚያባርሩት። አንዳንድ ሁሉም እያልኩ አይደለም። አሉ ማሻላ ተባረካላ። ሌላ ሴትን በድሉ የመጣ ነው አንድ ለመጀመሪያ ሚስት ያለውን ለእኔም አትሆነኝም ብለው ራሳቸውን አስከብረው ያሉ እህቶች አሉ። እንደዛም ሆኖ ግን የመጀመሪያ ሚስቱን እንደበደለ ልጆቹን እንደበተነ ልጆቹን እንደማይረዳ ልጆቹን የት ገቡ የት ወጡ የማይልን ወንድ እያወቁ ያችን የመጀመሪያ ሚስቱን እያስለቀሰ እንደሆነ እንደበደለ እያወቁ፣ አይ ከኔ ጋር ጥሩ ህይወት ይኖረኛል፣ እኔን ስለሚወደኝ ከእሷ መልክ ስለሚበልጣት፣ ወይም ደግሞ እኔን ከእሷ ስለሚበልጥ፣ እኔን ከሱ የበለጠ ስለሚወደኝ ነው እያላችሁ ራሳችሁን አታለላችሁ የምታገቡት ወንድ የነገ ቀን እናንተን አኝኮ አኝኮ አኝኮ እንደማስቲካ ጣዕማችሁ ሲያልቅ ይወረውራችኋል። ወይም ደግሞ ቆሻሻ ውስጥ ነው እንትን የሚጨምራችሁ ማለት ነውና ከእክራም ህይወቱ ብዙ ልትማሩ ይገባል። እክራም እኔ አንድ ነገር ልንገራችሁ። እዚህ ጋር እንደዚህ ብዬ ስናገር ያ የፈታን ወንድ አታግቡ ወይም ደግሞ የመጀመሪያ ህይወቱ ስላልተስካከለ ወይ አይ ነገሩ ጠፋብኝ። የመጀመሪያ ህይወቱ ላይ ደስተኛ ስላልሆነና ስለተፋታ ብቻ ሌላ አያግባ ወይም ደግሞ የተሻለ ህይወት አይኑረው እያልኩ አይደለም። ግን ልጆቹን እየበደለ እንደሆነ መጀመሪያ ምስቱን በድሎ ገንዘቧን በልቶ አሰቃይቶ ከነልጆቹ አውጥቶ ጥሎ ልጆቹን ዞር ብሎ ማያየሩ፣ ልጆቹን የማይረዳ ለልጆቹ ርህራህ የሌለውን ወንድ እንደሆነ እያወቃችሁ የምታገቡ እህቶች ነው እያልኩ አለሁት። ማንኛውም ሰው ባለትዳር ሆኖ ይፋታል። ከተፋታ በኋላ ደግሞ ልጆቹን እየረዳ ያችን የሚስቱን ሀቀ ሰጥቶ ልጆቹን እየረዳ እንዲሁም ደግሞ የሌላ አያግባ ማለት አይደለም። ገብታችኋል። እዚ ጋ ልጆቹን ዞር ብሎ ማያይ፣ ለልጆቹ ርህራሄ የሌለው እና የመጀመሪያ ሚስቱን አሰቃይቶ ብሯን በልቶ እንደፈለገ አድርጎ ከተጫውቶባት ከፈታት በኋላ እሷን ስለማልወዳት ነው፣ እና አልፈልጋትም፣ አንቺን ነው የምወደው ብሎ የሚመጣን ወንድ እንጂ አይ ትዳር በፊት ትዳር የነበረውና ተፋቶ ሌላ አያገባ እያልኩ አደለም። እዚ ጋ ስናገር ብዙዎቻችሁ ኮመንት ላይ ልትሳደቡኝ ትችላላችሁ ማለት ነው። እኔ እንደዛ እያልኩ አደለም፣ ግን አሉ ሆን ብለው የሴትን ልጅ ገንዘብ በልተው የእሷን ጉልበት ከጨረሱና መጀመሪያ ውበት እያላት ቆንጆ ባለችበት ሰዓት ለምኖ በቤተሰብ አጠያይቆ ፈልጓት ደውሎ ለምኗት አግብቷት መጨረሻ ላይ ግን እሷ ውበት ሲቀንስ ወይም ደግሞ ስራ ስራ አልሰራች ወይም ደግሞ ልጅ ስለወለደችና እና ገላዋ ስለተበላሸ ወይም ደግሞ ቅርጿ ስለተበላሸ የተሻለች ስላገኘ ይችን አኝኮ ጥሏት መጨረሻ ላይ ግን ልጆቹን ዞር ብሎ ማያይ ልጆቿን እያሳደገች ልጆቿን እየረዳች ብዙ ፈተና ደርሶባት እንደሆነ እያወቃችሁ ያችን የመጀመሪያ ምስቱን በዳይ እንደሆነ እያወቃችሁ ለሚታገቡ ነው እያልኩ አለሁት። እዚ ጋር ገብቷቸዋል። ስለዚህ እኔ እሱ ጥሩ ከሆነ ልጆቹን የሚረዳ ከሆነ የመጀመሪያ ምስቱን ሀቁን ሰጥቶ ገንዘቧን ሳይበላ ከሆነ ምንም ችግር የለም። ማንም ተጋብቶ ማንም ካልተስማማ መፋታት ይችላል። እሱን ሃይማኖታችንም ፈቅዶለታል ማለት ነው። ግን ያችን እንደበደላት እያወቃችሁ እያስለቀስ፣ እንዲሁም ደግሞ ሞቅ ያለ ትዳር ያለውን ወንድ እያወቃችሁ እያታለላችሁ የምታናግሩ፣ እንዲሁም ደግሞ ባለትዳር መሆኑን እያወቃችሁ መጥቶ እሱ ታውቃላችሁ። አንዳንድ ወንዶች ምስት እያላቸው ምስታቸው የቤት ቁጭ ብላ ልጆቻቸውን እያሳደገችላቸው ሰርታ እያመጠች የቤት ክራይ እየከፈለችለት መኪና ገዝታለት አሁን፣ ወላሂ ትናንትና ማለት ነው አንድ ነገር ልንገራችሁ። ትናንትና ላይቭ ላይ የሰማሁት በጣም የሚያሳዝን ታሪክ ነበረ። እሱ ምንድ ነው ዱባይ ላይ ሀገር ተጋብተው ልጅ አላቸው ከዛ እሷ ስደት ሀገር ላይ ስትመጣ ልጁን ለቤተሰቡ ሰጥቶ አንቺ ጋር ካልመጣው ብሎ ውሰጂኝ፣ እኔ ከአንቺ ጋር ተለይቼ መኖር አልፈልግም። እና አንቺን ነው የሚፈልገው ከአንቺ ጋር መኖር ነው የሚፈልገው። ስለዚህ አንቺንም አገዝ ፈልጋለው፣ እና ተጋግዘን ሰርተን የነገ ቀን የተሻለ ህይወት ይኖረን እና ከዛ ሀገር መጥተን ጥሩ ህይወት እንኖራለን፣ ልጆቻችንንም እናሳድጋለን። ስለዚህ መጥቼ ከጎንሽ ሆኜ እንዳግዝሽ ፈልጋለው ይላታል። ከዛም እሷም ባሏ ነው አምና ወደ ዱባይ ታመጣዋለች። ማ ነው ለፍታ እሷ ጠለብ ቤት ሆና እየሰራች ከዛ እሱ ለሱ ያለውን ነገር ሁሉ ከፍላ በቃማ ወደ ዱባይ ትወስተዋለች ማለት ነው። ከወሰደችውም በኋላ ስራ አላጋጠመውም። ስለዚህ እቃማውን እስከምታስተካክልለት ድረስ ቤት ተከራይታ ከሴቶች ጋር አንድ ጀማአ ላይ ታቃላችሁ። ለብቻችሁ ሹጋ ይዛችሁ መውጣት አትችሉም ግዴታ ከሰው ጋር ነው የምትኖሩት። ከዛ በምትኖርበት ቤት ቤት ተከራይታለት ሰዎች ያሉበት ወይም ደግሞ ወንዶች ያሉበት ጋር ወስዳ ቤት ተከራይታ እቃማውን እስከሚስተካከል ድረስ እየቀለበች እየወጠች፣ ምግብ እየሰራች እየላከችለት፣ እንዲሁም ደግሞ ሄዳ ምግብ ሰርታ ተላጃ ላይ አስቀምጣላት ወደ ስራዋ እየተመለሰች ያን ሁሉ ፈተናና ስቃ አይታ እቃማውን አሰራችለት። እቃማው ከተሰራ በኋላ ጥሩ ስራ ስላላጋጠመው፣ አይ እንትን ጥሩ ስራ ስላላጋጠመኝ ግዴታ መኪና መግዛት አለብኝ ይላታል። እሷም ደግሞ እሽትልና ባላት ነገር፣ አስቡት እንግዲህ ያን ደግሞ አንጠብ አድርጋ እንደዛ ለፍታ ያገኘችውን ብር እንደገና እንትን ምንድን ነው የሚባለው ይሄ ተድሪብ ያኔ ወይም ደግሞ መኪና መንጃ ቦታ የሚነዱበትና እና የሚለማመዱበት ቦታ ማለት ነው። ሄዶ እዛ ንት መንጃ ፍቃድ እንዲያወጣ መኪና የሚለማመድበት ቦታ እሱን ከፍላ ተለማምዶ ጨርሶ ከዛ በኋላ ተፈትኖ ካለቀ በኋላ መንጃ ፍቃድ አስወጥታ መኪና ገዝታ ሰጥታው። መጨረሻ ላይ ግን ያን ሁሉ ፈተናና ስቃ አይታ የሰራችለት ሰውዬ ዛሬ ላይ ህይወቱ ሲቀየርና መኪና በእጁ ካደረገና እቃማው ከተስተካከለለት በኋላ እያሰቃያት፣ እየደበደባት፣ እየተሳደባት ስሜቷን የሚጎዳ ስድብ እየሰደባት አመሰግናለሁ ቀርቶ። ገብቷችኋል? አመሰግናለሁ ቀርቶ እየሰደባት፣ እያመናጨቃት ከዛ በኋላ ሌላ ሴት ይዞ እንደፈለገ ሴት ከሴት ጋር እየተዘዋዟራ ይህንንም ደግሞ የሚያውቁ ሴቶች እኮ ከሱ ጋር የሚማግጡት ማለት ነው። አስቡት እንግዲህ ያን ሁሉ ፈተና ካሳለፈ ያን ሁሉ ጉልበቷን የጨረሰችለት ሰውዬ ዛሬ መኪናው በእጁ ካደረገ በኋላ አልፈልግሽም ብሎ ገንዘቧን እንትን እንደማስቲካ አኝኮ ጭርፍ ካደረገላን ላፍ ካደረጋት በኋላ አውጥቶ ጣላት ማለት ነው። አስቡት እንግዲህ አልፈልግሽም ብሎ እሱ ሌላ ቦታ ሄዶ መኪናው እየነዳ ከፈለገ ሴቶች ጋር ሻይ ቡና ቤት ምናምን እየተዘዋወረት ከአንዱ አንዷ ሴት እየተቀያየረ ህይወቱን በደስታ እየኖረ ነው። ለጊዜ ነው አውቃለሁ፣ ለጊዜያዊ ነው ግን የነገ ቀን እሱም ይከፍላታል። የእያንዳንዷን በዚች ዱኒያ ላይ ባይከፍላት በአኼራ ላይ ዜሮ አምስት ሳንቲም ሳት ቀር ሀቋን ይሰጣታል። የታወቀ ነው ግን እዚች ዱኒያ ላይ እያለ በድሏት፣ ያን ሁሉ ስቃ አይታ፣ ያን ሁሉ መከራ አይታ ያመጣችው እንደገና እቃማዋን አሰርታ እንደገና መንጃ ፈቃድ አስወጥታ መኪና ገዝታ የሰጠችው ሰውዬ ዛሬ ላይ አልፈልግሽም ብሎ እንደ ማስትካ አኝኮ ጣዕሟ ካለቀ በኋላ ይው ዙባላ ላይ እንደመጣል ወረወራትና፣ አሁን ላይ በጣም ታማ ያለችበት ሁኔታ በጣም እንደሚያሳዝን ነበር ስትናገር የነበረውና። እና ምን ለማት ለማለት ነው የፈለግኩት፣ ራሳችሁን ጠብቁ። የሚሆናችሁን ወንድ ትክክለኛ ለእናንተ ይሄስ ወንድ ይሆናል ወይስ አይሆንም የሚለውን ነገር ቆም ብላችሁ ልታስቡ ይገባል። እንዲሁም ደግሞ እናንተ ሳታቁ እንኳን የማይሆናችሁን ወንድ እንኳን ይሆነኛል ብላችሁ እንኳን ብታገቡ ብራችሁን፣ ገንዘባችሁን፣ ጉልበታችሁን ቆጥቡ። ሀባይቢ ወላሂ ነው የምላችሁ እና ለወንድ ልጅ ሁሉ ነገራችሁን አሳልፋችሁ አትስጡት። እንደዛ ስላችሁ ገንዘባችሁን ወይ ከገንዘባችሁ አልሆናችሁ፣ ወይ ከጉልበታችሁ አልሆናችሁ። አንዳንድ ሴቶች ወላይ ጥንቃቄ አድርጉ። በገዛ እጃችን ለፍተን፣ በገዛ ስልካችን፣ በገዛ እጃችን፣ በገዛ ጉልበታችን ጠላት ነው እያፈራ ነው ያለ። ነው እና እህቶቼ ራሳችሁን ጠብቁ፣ አላህ ይጠብቃችሁ። ካለ አንበታችሁ ደግሞ እናንተም ራሳችሁን ጠብቁ። አባይቢ የዛሬ ቪዲዮ ህን ንመስላል። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። የተሳሰጥኩት ነገር ካለ ምክርም ካላችሁ ኮመንት ላይ አስቀምጡ። ወዳችኋለሁ። ከኔ በላላይ ላይ ውደዳችሁ በጣም ነው ማመሰግነው ስለምትከታተሉኝ ጥሩ ኮመንት ስለምታስቀምጡልኝ አላህ ያክብርልኝ። ወላሂ በጣም ከሚላችሁ በላይ በጣም ደስተኛ ነኝ በእናንተ ማለት ነው። አላህ ደግሞ እናንተንም በህይወታችሁ ደስተኛ ያድርጋችሁ። ከክፉ ነገር አላህ ይጠብቃችሁ። ሰላማችሁ ይብዛልኝ። ወዳችኋለሁ። ደዋ አድርጉልኝ፣ ደዋ አደርግላችኋለሁ። ከኔ በላይ ደግሞ አላህ ይውደዳችሁ። ወዳችኋለሁ። በአጠቃላይ ሰላማችሁ ይብዛል።